ቅዱስ ስም ሚያዝያ 11 በዚች ቀን የከበረችና የጸናች እመምኔት ታኦድራ አረፈች። ይቺም ቅድስት ከእስክንድርያ ሀገር ከታላላቆች ባለጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጓ ብዙ የሆነ በወርቅና በብር ያጌጡ የከበሩ ልብሶችን አሰሩላት። ከእርሷ በቀር ልጅ ስለሌላቸው ሊያጋቧት እነርሱ ያስባሉና፣ እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ክርስቶስ ስም እንድትጋደል ትወዳለች። መከራ መስቀሉንም ልትሸከም ትወድ ነበረ። የዚህ ኃላፊውን ሰርግ አልፈለገችም። ከዚህ በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው። ለድሆችና ለምስኪኖችን መጸወተች። በቀረውም ከእስክንድሪያ ውጭ በስተ ምዕራብ አብያተ ክርስቲያናት አነጸች። ወደ እስክንድሪያው ሊቀ ጳጳሳት ወደ አባ ሳናቴዎስም ሄዳ ራሷን ተላሽታ ከእርሱ ዘንድ መነኮሰች። ከደናግር ገዳማትም ወደ አንዱ ገብታ በገድል ተጸምዳ ጽኑ ገድልን ተጋደለች። አምላካዊ ራእይም ታይ ዘንድ ተገባት። መላእክትም ታያለችና የሴጣናትም ስራቸውን ለይታ ታውቃለችና ሊሰሩ የታሰቡትን የምታውቅበትንና የምትፈትንበትን እውቀት ተሰጣት። ቅዱስ አቶናቶስም በእርሷ ፈጽሞ ደስ ይለው ነበረ። እርሱም ይጠራታል፣ እርሱም ሊጎበኛት ወደ እርሷ ይሄዳል። ሀሳቧንም ትገልጥለታለች። እርሱም የጠላት ዲያብሎስን ወጥመዶና ምረቱን ያስገነዘባታል። በመንበረ ሲመቱ ከእስከንድሪያ ባሳደዱት ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይህችም ቅድስት እጅግ እስካረጀች ድረስ ኖረች። በመንፈሳዊ ተጋድሎትም ጽናች ናት። እርሷ ከአምስቱ ሊቃነ ጳጳሳት ተምራለችና እሊህም ለእስከንድሪያ አትናቴዎስ ጴጥሮስ፣ ጢሞቴዎስና ቴዎፍሎስ ናቸው። ይችም ቅድስት በላያ ባደረ በመንፈስ ቅዱስ ጸጋ ጥቅም ያላቸው ብዙ ድርሳናቶችን ዳረሰች። እንዲህም ብለው ጠየቋት፣ ሰው ተርታ ነገር ቢናገር ዝም በል ሊሉት ወይም እንዳይሰሙት ጆሮን መክደን ይገባልን? እንዲህም ብላ መለሰች፣ ምንም ምን ሊሉት አይገባም። ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ ሰው ማዕዱን በፊት ቢያኖር በላያም በጎ ነገርና ብላሽ የሆነ ምግብ ቢያኖር ይህን ብላሹን ከኔ ዘንድ አርቀው አለሻውም ልትለው አይቻልህም። መጥፎንም ትተ የምትፈቅደውን ትበላል እንጂ፣ ያለትትና ያለ ጾምና ጸሎት ሰይጣንን ድል የሚነሳው የለም። ምንላድሚያም መቶ ዓመት ሆኗት በሰላም አረፈች። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኖር አሜን። በዚች ቀን የጋዛ ኤጲስቆጶስ ዮሐንስ መታሰቢያ ነው። ደግሞ የእስክንድርያው የአባ በኪሞስ የስምኦን ዘለምጽና የመኮንኑ የታወራ መታሰቢያቸው ነው። እግዚአብሔር በጸሎታቸው ለዘለሙ ይማረን አሜን። ዛቅረብኩም ኣህሌት ያዘክርየ ማላፍ መተፀምሎ ዘልፈለላ ኣብቶ ከብ ዘነቲ መፃፈ ደረሰ ከብዚኦ ፀሪቀ መበለት ውኮፈ ላብኡ ላንፀተርፈ ነቢያት ቅዱሳን ኣርያ ሰባኪያን ሰማቶ ፀርቃን